ወንጌላ የታደሰ እንዴት ኖት? ደህና ነው። እንዴት ኖት? ደህና ነው። ዛሬ የወንጌል አርበኞችን እንኳና አደረሳችሁ እያልን ነው። አጋጣሚ እርስዎን ሳይወት በጣም ደስ ብሎኝ ነው። ደህና ነዎት? ጤናዎት ሁሉ ሰላም ነው? በጣም ነው ደስ የሚሆን። እንወዶታለን። እኔ ቅድስት እባላለሁ። አዎ ቅድስት እባላለሁ። ዛሬ ለእርሶ የበዓል ስጦታ ፖስት ካርድና እንደገና ደግሞ እቺ 10 ሺህ ብር ናት። ለባል እንኳን አደረሰው፣ እንኳን አደረሰው፣ እንኳን አደረሰው። ጌታ በረከቱን ይጨምር። አሜን። ሰው እየጠበቁ ነው

ዛሬ ለወንጌል አርበኞች እኔ ስጦታ እየሰጠው ነበር። ተልኬ ነው፣ የአገልጋይ ልጅ ነኝ፣ እና ለአዲስ አመት የሚሆን ስጦታ ልሰጠው መጣሁት። አስር ሺህ ናት። ምር ነው፣ በጌታ ፊት አቀርባሏ ተባርኩ ተባርኩ። በጣም ስላገኘሁት ደስ ብሎኝ፣ ኧረ በጣም ነው እኔ ደስ ያለኝ። ታምር ነው። እግዚአብሔር ብዙ ፈኖ ከፍ ይበል። በረከቱ ይጨምርል። አሜን አሜን ነው በየገጠርና ከተማ ኢትዮጵያ ውስጥ ብዙ ቦታ ነው ጌታ ያዞረኝ ጌታ ያዞረኝ። አዎ አሁን የድምጽ መስማትና መከተል ነው የሚሰራው፣ ራሱ ጌታ ነው። ምን ይሆናል አሁን ወንጌል ያልደረሰበት ቦታ ላይ ነው፣ ገጠር ውስጥ ነው። እዛ ሄጄ ሲመሰከር ሰዎቹ ጌታን ይቀበላሉ። ነው ብ ከዛ ኧረ ግድ ነው፣ ኧረ ግድ ነው ብዬ አሁን ይሄ ሌሎቹን ደግሞ የኔ ልጆች አስተምራቸው ይለኛል ደቀ መዝሙር ከሆንኩ በኋላ ሌላ ደግሞ ሹመት ይመጣል፣ ባርግ መጀመሪያ ደቀ መዝሙር አድርጉልኝ ይላል ብሏል። አሁን ደርሰናል፣ እኛ ቤት ነው። ሰላም ለናንተ ይሁን የተወደዳችሁ ተመልካቾቻችን፣ ዛሬ እንግዲህ የምንገኘው በጣም ራቅ ያለ ስፍራ ላይ መተን ያለ ነው። ምንድነው የሚባለው ስፍራ ይሄ? ፈረንሳይ ለጋሲዮን ጉራራ ይባላል። የውስጥ ስም ጉራራ፣ ፈረንሳይ ለጋሲዮን ጉራራ አካባቢ ነው የምንገኘው። እዚህ ደግሞ በወንጌል አገልግሎት በጣም ለበርካታ አመታት ያገለገሉ ወንጌላዊ ታደሰ አይሳ እሳቸው ቤት መጥተናል። እንግዲህ ወንጌላዊ ደስ ብሎናል ስላገኘኖት እንግዲህ ለበዓል እንኳን አደረሳችሁ ለማለት ነው። ዛሬ የመጣ ነው እንደው እንኳን አደረሶት እንበሎት ብለን ስለሆነ እዚህ እንደ ጋፕስ ኢንተርናሽናል ሚኒስትሪ እና አብረውን በሚያገለግሉ ሰዎች ስም ለ2018 እንኳን አደረሶት እሎታለሁ። እና እንዴት ነበረ ይህንን አዲሱን አመት ለመቀበል ያዘቡት? ጌታ ያስደነቁት ነገር ካለ እሱም ቢመሰክሩልን አዎ ጥሩ ጀምረሃል ጥሩ ብለሃል። እኔም ደግሞ አመትና ወራትን ሁሉ በእግዚአብሔር እጅ ስላለ ይህን አመት ያደረሰ እግዚአብሔር ምስጋና ክብር ጨምራለሁ። እግዚአብሔር ስሙ የተባረከ ይሁን እና ዘመናት አመታት ሁሉ በእግዚአብሔር እጅ ነው። ሰዎች ሁሉ በእግዚአብሔር እጅ ናቸው። እግዚአብሔር ደግሞ እድሜ ሰጥቶ ጤና ሰጥቶ ጠብቆ እዚህ ስላደረሰ አንደኛው ምስጋና ነው። ክብር ምስጋና ለእግዚአብሔር ይሁን ይላል እና ሌላው ደግሞ ለህዝቡን ደግሞ ጸልዩ እግዚአብሔር ብሏል። የእኛ ድርሻ ጸሎት ነው። ወደ እኔ አቅርቡ፣ በአንዳች አትጨነቁ የሚል ቃል አለ። እሺ ብዬ መጸለይና ማቅረብ ነው የሚሰራው፣ የራሱ ጌታ ነው። ስለዚህ ምስጋና ክብር ነው የምንሰጠው። ለስንት ዓመት አገለገሉ ጌታን? ወደ አርባ ዓመት በላይ አመት፣ ከዛ ያልፋል። ግን በልጅነት ነው የጀመርኩት በየ በየ በየ ገጠር ከተማ እንደዚህ ያዞረኛል። እኔ አገልግሎት የጀመርኩት በጣም ራሴ አላውቀው በፍጹም እንዲ ጌታ እዚህ ጋ መጀመሪያም አጀማመሩ እንዴት መሰለ፣ ድምፅ ይመጣል ከጌታ ረይ ይመጣል። ድምፅ መጥቶ አንድ ሌሊት በእኔ ላይ ትልቅ ብርሃን በርቶ ራሴ እንደሞት ሰው ሆንኩ። ይሄን አይምሮ ቀይሮ ነው። በዚህ አይምሮ አይደለም። ከዛ እንደዚህ ይዞ እኔ እንደ እርሚያስን እንደ መረጥኩት አይነት ለእኔ ምስክር እንድትሆን መርጫ ለምል ድምፅ ሰማለሁ። እሺ ብለ ታዘዘኝ፣ እኔ ሁል ጊዜ ከአንተ ጋር ይሆና ለምል ድምፅ ሰማለሁ። እሺ እሺ ጌታዬ፣ እሺ ብቻ ነው ምለው። ከዛ ልክ ሰማዩ ሰማዩ ተከፍቶ ነበረ። ሰማዩ በቦታ ሆነ። ቤቱ ጣሪያ ተነስቶ ነበር። በቦታው ደግሞ መልሶ አቆመ። ከዛ ከሌሊቱ አስር ሰዓት ነው ይሄ ድምፅ ምሰማ። ከዛ ስነጋ ያረጉረጉት ፈላልኩት ረጉ ለማንም አሊናገርም ብዬ በልቤ አሰብኩት። አደ አይደለ ሰው እንድትመሰክር እንድትናገር ነው የሚፈልገው አለኝ። እኔ ሁሉ ጊዜ ከአንተ ጋር እሆናለሁ፣ እሺ ብለህ ታዘዘኝ አለኝ። እሺ እታዘዛለሁ አልኩት። ከዛ ራሱ ገርሞኝ ስራው ራሱ ስራው ብቻ ነው ማየው ማውቀው። እኔ ድምፅ መስበትና መከተል ነው የኔ ድርሻ። ይሄ ብቻ ነው የኔ ድርሻ። ስራው እራሱ ነው የሚሰራው ማለት ነው። እስኪ ወደሱ ወደ ምስክርነቱ እንመጣለን። ግን አሁን የሆኑ እንግዶች አሉንና እርሶን ማየት የሚገባቸው እና እነሱን እንግዶችን እስኪ እንቀበላቸው። ጥሩ ነው እንግዳ በመቀበል ትጉ ይል አረ በደንብ እንጂ አረ ከእንግዳው ጋር ራሱ ጌታ አብሮ አለ አለ ይሄ ቃሉ ውስጥ የተጻፈው ነው እውነት ነው እንግዲህ በአስር አመቶት ጌታን አገኙ በደዛ አይነት ራእይ ጌታ ተናገሮት ከዛ ትምህርት ቤት ገቡ ትምህርት ቤት ሲሄዱ ወደኋላ ኋላ ይወጥጡ ነበር አቋርጨ ወጣ አቋርጠ ወጣ ትምህርት አቋርጨ ወጣ ለምን አገልግሎት ገጠር ሄድ ተብዬ ታዝዤ ነው የወጣሁት እሺ በአንድ አመት ውስጥ ሶስት ቤተክርስቲያን ተሰራ። በሶስት ወረዳዎች ውስጥ ትልልቅ ቤተክርስቲያን ተሰራ። ሰዎቹ ራሱ ግልብጥ አድርጎ አምጥቶ ራሱ ለወጠ ጌታ። እሺ ጌታ። በኋላ የቤተክርስቲያን መሪዎቹ ወደ መቶ ሀያ ቤተክርስቲያን የሚመሩ የቤተክርስቲያን መሪዎች አሉ። ከወረዳ ከአውረጃ የተወጣጡ ቤተክርስቲያን መሪዎች የሚባሉ አለው። እነሱ ወሬውን ተከታትሎ ሰምቶ እኔን ያዙኝ። አንተን ጌታ እንደመረጠ እንደጠራ አውቀናል፣ ግን ትምህርት መጨረስ አለብኝ የግድ ነው። ይሄ እኛ የወደፊቱ አሻግረን ነው የምናየው የምናስበው፣ የአሁኑ ብቻ አይደለም አሉ። እሺ አልኳቸው። በኋላ ትምህርት ቤት እገባለሁ ብዬ ትምህርት ቤት ሲገባ ህዝባዊ መንግስት ይቋቋም አንፈልግም አሉና ተማሪዎች አመፁ። ትምህርት ቤቱ ዘግተው ተበትኑ እስቲ እሱን አሁን ይሄ የትምህርት ቤቱን በተለይ የሚኒስትሪውን በደንብ ያጫውቱኛል። እነዚህ ሰዎች እነዚህ ሁለቱ አው ጌታ የሰጠ እህቶች ናቸው። አግኝተዋቸው ነበር? አዎ አግኝቻቸዋለሁ። እንዴ የት ነበር? ስማቸውን ስልካቸው ሁሉ ወስጃለሁ። አረ አዎ ቅድም አግኝቻቸዋለሁ። እና አዎ ድጋሜ ነው የመጡት ድጋሜ ነው የመጡት። ልክ ነው አይደል? አዎ የሆነ እንዴ እግዚአብሔር የሰጠው ስጦታ በረከት ይዞ መጡ። ይበላው አንደኛ፣ ለጌታ ክብር ይዋለ የቀራው እዳንተ ጨምሩ ስጦታ ሰጥተወታል እነዚህ ልጆች ውታያ እሱ ዝም ብለን የምናልፈው ለምዝጋና ክብር ለእግዚአብሔር ነው። እን አንተ ተቀብለን ለእግዚአብሔር ምስጋና አቅርበው እግዚብር ከእኛ የሚፈልገው ምዝጋናና ክብር ይፈልጋልእ ዎ አንድ ቁጥር እሱ ነው። ይሄ ፍጥረት ሁሉ እግዚአብሔር እንዲያውቅ እንዲያመሰግን ይፈልጋል። ሰው ብቻ አይደለም። ቃሉ ውስጥ መጽሐፍ ቅዱስ ውስጥ ከምታነበከው ፍጥረት ሁሉ የሚል ቃል አይቼ ያለው እግዚአብሔርን እግዚአብሔርን ያክብር ያመስግን ይላል። ትክክል ነው። እግዚአብሔር የፈጠረው ሁሉ ለእግዚአብሔር ክብር ይዋል፣ እንደዛው ነው። ሰውን ደግሞ በአምሳሉ ፈጥሯል። በሰው ውስጥ የእግዚአብሔር መንፈስ የሚልከው የሚሰጠው እግዚአብሔር ራሱ ነው። ሁለት አይነት ሰዎች እንዳለው ግልጽ ነው። ጌታ መንፈስ የተቀበሉ አሉ፣ ያልተቀበሉ አሉ። ነው ግን ሰው ሁሉ ኃጢአትና ኃጢአተኛውም ቢሆንም ጻድቅም ቢሆን ሰው ሁሉ በእግዚአብሔር አምሳል ተፈጥሯል። ሰው ሁሉ ውድድ ዝም ብለ የጌታ ልብ ይኑር። አሁን ወደ ስምንት እንግዲህ ትምህርት አቋርጠው ነበረ። ከዛ የቤተ ክርስቲያን አገልጋዮች፣ ሽማግሌዎች ትምህርት መማር አለብህ፣ ጸጋ እንዳለበ አውቀናል። ስለዚህ ወደ ትምህርት ተመለስ ተባሉ። ወደ ትምህርት ተመለሱ እስቲ እንዴት ነበረ? ከዛ ስምንተኛ ክፍል ገቡና ምን ሆነ? ልክ ጥሩ ጥያቄ ነው። እኔ ትምህርት አልማርም ብዬ ደብተር ወሩዬ በቃ ትቼ ተነስቼ ገጠር ሄድኩ። ከዛ ከገጠሮ ራሱ ጌታ ይዞን ደግሞ ራሱ ይዞ ወደ ትምህርት ቤተክርስቲያን መሪዎቹ ያዝኩት ያዘዝኩት እኔ ነኝ አለ ጌታ። የቤተክርስቲያን መሪዎቹ እኛ የአሁኑ ብቻ አይደለም የምናስበው፣ አንተ ጌታ እንደጠራ እንደመረጠ አውቀናል፣ ግን የወደፊቱ አሻግር ነው የምናስበው የምናየው አሉ። እሺ በል ታዘዛሉ፣ እሺ በላቸው አለ ጌታ። ድምፅ ራሱ መጣ እሺ ቤ ለነሱ ታዘዝኩት። ከዚያ ወደ ትምህርት ግባ አሉ። እሺ ቤ ትምህርት ቤቱ ሲገባ ተማሪዎች ትምህርት ቤቱ አምፆ ዘጉ፣ ህዝባዊ መንግስት ይቋቋሙ አንፈልግም ብሎ። ከዛ ወይ አገልግሎት ተላለንኩ ወይ ትምህርት ተላለንኩ። ጌታ ቤት ስጸልይ ዝም በል ዝም በል ያስከፍታለሁ የሚል ድምፅ መጣ ከጌታ እሱ ታስከፍታለ እንዴት ታስከፍታለህ? ብዬ ስጠብቅ የትምህርት ቤት መሪዎቹ እንትኑ አሉ፣ አይደለም ዳይሬክተሮቹ ተሰብስቦ ፎቶግራፍ አምጡ ብሎ አዋጅ አወጡ። ፈተና ተቀበሉ። እኔ አሁን ስምንተኛ ክፍል ተማሪ ነኝ፣ ግን አልተማርኩም። ከሰባት ወደ ስምንት እንዳለፍኩ እሺ ብዬ ትምህርት ቤት ስገባ ትምህርት ቤቱ ተበተነ፣ ተዘጋ። አሁን ምን ሆናለሁ? እሺ ብዬ ታዝዤ ፎቶግራፍ አምጡ አለ። ፎቶግራፍ ሰጧቸው። ከዛ ፎቶግራፉ ከተቀበሉ በኋላ መስከረም ላይ ፈተናው መጣ፣ ብሔራዊ ፈተና የሚባል አለ። እሱ ከመጣ በኋላ የእግዚአብሔር ድምፅ መጣ። ልክ ፈተናው ወረቀቱ በፊት ላይ ቁጭ ሲያደርጉ የእግዚአብሔር ድምፅ አብረው ወረደ። ምን የሚለው አንተ የእኔን ስራ ስራ፣ እኔ ያንተ ስራ እሰራለሁ የሚል ድምፅ መጣ። ይሄ ለሰዎች ሁሉ የሚጠቅም ነው ነው፣ ለእኔ ብቻ አይደለም። ልብ አድርጎ አንተ የጌታን ስራ ከሰራ ለአንተ የሚያስፈልገው ራሱ ይሰራል፣ ራሱ ይሰጣል። አሜን። አንተ ከምትሰራው በላይ ነው። ይጥፍ ነው። ክብር ምስጋና ለሱ ይሁን። አሁን ይሰማናል፣ ያይናል፣ ከፈልክ? አዎ፣ ይሰማናል፣ ያይናል። ከዛ እስቲ አሁን ሚኒስትሪ ፈተናው ጋር ገቡ፣ ፈተናው ገባ። በቃ እሺ፣ ልክ የፈተናው ወረቀቱ ፊት ላይ እንዲስ ያስቀምጥ። አንተ የነን ስራ ስራ፣ እኔ ያንተ ስራ፣ ድምጽ በጣም ሰምቻለሁ። እሺ ከዛ የኔን እጅ እንደዚህ ይዞ ራሱ ነው የሚሰራው ጌታ አዎ። እንደዚህ እስክርቶ እንደዚ ይዞ ልክ አሁን መቀባት ብቻ ነው። ማጥቆር ማጥቆር ብቻ ነው። ጥያቄውን ያዩታል? አላይም። አንድ ሁለት ስደመር ሁለቱም አላየሁትም። ያው ጌታ ምስክሬ ነው። እሺ ዝም በአምስት ደቂቃ ቀብቼ መልስ መልሱ ብቻ ይመልስ ማስቀው ነው መልስ ጨረስኩት። መግዛቱን የኔን እጅ ይዞ ራሱ ስራ አቆም ቢል እሺ። ይሄ እንኳን ለሰው ለማስረዳት ካርቶን ለኔም ከባድ ነው። ራሱ ሰርቶ ጨርሷል። እንኳን ለሰው ማስረዳት ቀርቶ ለእኔም ከባድ ነው። ግን ስራው ስራውና ውጤቱን አይቼ ለእግዚአብሔር ምስጋና ክብር ሰጠውት። አሜን። እሺ በአምስት ደቂቃ ጨርሼ እዛው እንቅልፍ ወሰደኝ። ሁለት ሰዓት ነው የተፈቀደው። እዛው እንደዚህ ክይ አንተ ምን መሆን ከለ ፈተኙ መጥቶ አይካሽ እኔ ሰርቼ ጨርሼ ላልኩ ይዞ ሄደ። ፈተናው ወርቀት ሄዶ ሄዶ አርሞ መስከረም አልፎ ፈተናው ውጤቱ መጣ። ውጤቱ ሲመጣ ምን ሆነ? በስማም በስማም ጉድፈላ በእንቲው አንደኛ ወጣ። መቶ በመቶ ደፈነ ያሉ ሄድ አሉ። በእውቀት አገኝቷል እንዳይባል አልተማረም። እሺ፣ ኮርጆ አገኝቷል እንዳይባል ከውጭ የመጣ ፈተና ነው። ታዲያ የእሱ እግዚአብሔር ቢሰራለት አይደለ? እንዲ አሉ አንተ እያንተ እግዚአብሔር እንድፈልጋለን ያሉ ሁለት ተማሪዎች ግብብ አርገው ያዙ። እንፈልጋለን አለ። ለአንተ የሰራው እግዚአብሔር ለእኛም እንደዚሁ እንዲሰራ እንፈልጋለን አለ። መጀመሪያ እመኑ፣ እግዚአብሔርን ፍሩ፣ ውደዱ፣ ታዝዙ ብዬ መሰከርኩት። አራ እንፈልጋለን። አሁን ያ የሚኒስትሪ ውጤት ካርዱ አለ አለ አለ አለ አለ። እኔ አሁን እሱን አልከታተልም። ለምን በሰለ ይሄ የእግዚአብሔርን ስራ ነው የሚከታተለው። ድምፅና ስራው ነው እኔ የሚከተለው። ዋናው እዛ ጋር ለሰዎች አዩ። ሰው ደግሞ ለማየት አይደለም። ግድ የለም፣ እሱ ይወል። መንፈሳዊ ነገር አለ፣ ስጋዊ ነገር አለ። ሁለት ነገሮች አሉ። እኔ ማስቀድመው የእግዚአብሔር ክብር ጉዳይ ነው፣ መንፈሳዊ ነው ማስቀድመው ይገባል። ሁለተኛው ይሄ ስጋ ነገር ስጋ። አሁን ይሄ ቤት ለእኔ እግዚአብሔር ራሱ ገዝቶ ነው የሰጠኝ። ይሄ እንኳን ተራ ነገር ነው፣ ትንሽ ነው ይሁን ትልቅ መንገድ ሰማይ ቤት አዘጋጅተዋል። ክፍልክ ግን ይሄን ለጊዜው ኑር ብሎ የራሱ ነው የሰጠ። ይህን ቤት ከማግኘት በፊት በእግረ መንገድ እንዲሁ ባጭሩ ነው የሚነግር፣ ጉድጓድ ውስጥ ሁሉ ገብቼ አድሬያች ያለሁ። ጉድጓድ ጉድጓድ? አዎ ቤት አጥቼ፣ ፖሊሶቹ ድሮ ደርግ ጊዜ ሳትላፊ የተገኘ ሰው ትልቅ ወንጀል ነው እነሱ እንዲያስሩኝ ብዬ እስር ቤት ማግኘ ለእኔ ብርቅ ነው፣ ለማደር ብለው ስርቤት ይ ወደ ፖሊሶቹ ጋር ሲጠጋ ዘርባል፣ አንተ ከፊታችን ምን አይነት ሰው እንደሁ አናውቅም፣ ዘርባል፣ ከፈልክ ጉድጓድ ካለ ፈልገ ግብ አሉ። እስቲ ጉድጓድ የት አለ ብ ሲፈልግ አንድ ትልቅ ቱቦ ጉድጓድ አገኘት። እዛ ውስጥ ገባው። እዛ ውስጥ ምን ሆነ መሰለ ትልቅ ብርሃን በጉግ አድርጎ አዲስ አበባ ከተማ ደርጎ አምጥቶ አሳየ። ከዚህ ይልቅ ይሄ ነው የሚበልጠው። እኔ አሁን ከአንተ ጋር አለው እዚህ ምንት ላለ አለ። ኧረ አመሰግናለሁ፣ ጌታ አንተ ካለ ይበቀኛል፣ አመሰግናለሁ አልኩት። ከዚህ አዲስ አበባ ህንጻው በሙሉ እንዲያሳይቶ ከዚህ ይልቅ ይህ ይበልጣል ብል ድምፅ በደንብ ሰምቻሉ። እሺ ጌታ አመሰግናለሁ አልኩት። ይሄን ለራስም ያዙ ለልጆችም ንገራቸው ተብያለሁ። ይህ አሁን ይሰማናል ያይናል። ከፈለግ እኔ አልጨምር አልቅነስ፣ እሱ የሰራው ለእሱ ክብር። እንደው እንደው ደርግ የደርግ ጊዜን ካነሱልኝ ላይቀር፣ አዎ አሁን ጉድጓድ ውስጥ አድረዋል። እግዚአብሔር ደግሞ ይሄው ቤት ሰጥቶታል። ከዛ በኋላ እሺ ጌታ የምን ይሻላል ሲል አንድ ጊዜ ቀበና ወንዝ ጋር ወሰደኝና እዛ ድንጋይ ተንተርሼ እንደዚህ ተኛሁት። ከተኛው በኋላ ጅባ መጣ ጌታ፣ ሌሊት አስር ሰዓት ነው። ጅባ መጣና ጅቡ መጥቶ ብሎ ያሸተኛል። አጠገበ ቆሙኩ በሬም ያክል እንዴ ጌታ ከፈቀደ ለአንተ ና ራት ብላ ለአንተ ራት ብሎ ከፈቀደ ና ብለኝ አለዚ ያለ ተፈተነ መጣ ከሆነ በኢየሱስም ቀኝ ያለ ዘር ሄርገል ፈጥረ ክብለው ሩጫ ለቀቀ። እየጮህ ሮጭ ሮጠ ረጉጥ ፈላ ጥንብ ሲያገኝ ጅብ ጓደኞቹን ጠርቶ ይዘው ይበላል የሚሉት ሰምቼ ነበረ። ከዛ ቆይ ቦታ ቀይረ ሊቀመጥ አልኳት። ትንሽ ተራራ ነበረች። እዛ ላይ እንደምንም ከወጣሁ በኋላ ምን ሆነ? አሁን ውሻ ደሞ ሊነክሰ ይመጣ። አንድ ሰውዬ በረንዳ ጋ ውሻው አላውቀውም አያውቀኝ። አይዞ ቦብ እኔ ነው ያልኩት

አሁንም መንፈስ ቅዱስ እኔ የሰራውትን ለልጆቼ መስክር ይላል። እሺ ጌታ፣ መመስከር የእኔ ድርሻ ነው። መመስራት መናገር የእግዚአብሔር ድርሻ ነው። አሜን። ከዛ ራሱ ሲወርድና ሲሰራ ያለው ሰዎቹም ሲቀይር ሲለውጣ ያሉ። እሺ እሺ ጌታ፣ እጅ መስጠትና መከተል ነው የእኔ ድርሻ። አልጨምርም፣ አልቀንስ። ተአምር ነገር ነው። ከዛ እንዴት እንዳገኙ ቤቱ ሊነግሩ ይላል። ከዛ አሁን

መቶ አ ላንጋ ተገርፏል። በጣሊያን ጊዜ አሉ እምነት ተው ብሎ አልታውም ለኢየሱስ። አሁኑ ደሞ እጅ ስጥስል እጅ የሱስ ደግሞ ደጋግሚ ይሰጣለሁ እን ለእናንተ አልሰጥም አለው። ከዛ ጠርጣ አርጎ ከዛ 32 ጥርሳቸው አረገፈ። እንደዚህ ከዛ ውጭ ሀገር በአይሮፕላን ወስዶ 32 ጥርስ ተክሎ አመጡ። የእሳቸው ህይወቱ ሲመሰከሩ አቤት ቤት አይነት ይፈልጋለሁ አልኩት። ሰው መከራ አምጣ ይላል ደጎስ ያስብ፣ ግን የመንፈስ ቅዱስ ስራ ነው፣ ድምፅ ነው የሚነግር። የኔ አይደለም፣ ከኔ አይደል፣ ከስጋ አይደለ፣ የምድራዊ አይደለም። እሺ ጌታ ስጠኝ አልኩት። እሺ ብሎ እንዲ አድርጎ ግጥም አድርጎ አለበሰ፣ አቶ ወንደሮ ላይ ያለው ጸጋ። ከዛ እኔም ተገረፍኩት ነው ምል፣ እሳቸው ላይ የደረሰው እኔ ጋር ደረሰ ነው ምል። እሳቸው ቆሞ እንዲ እጅ ዘርግቶ ሲጸልይ መንፈስ ቅዱስ ሲወርድ ደግሞ ደጋግኖ አይቻለሁ። እስከ አትከዘ እኔ ሳያሳቸው በህይወት ሳላይ አትውሰድ ጌታ አደራ አልኩት። አሳያለሁ አልወስድም አለኝ ጌታ። እሺ የት አሉ? ቤታቸው ድረስ እዛ ወላይታ ነው። ቤታቸው ድረስ ሄጄ ሌሊት ስንጸል ቤቱ እንዲ ተነቃነቀ። ኦ ራስ ቤት ስንጸል አው ምንድነው? ለምንድነው? በለዚህል እኔ ከእናንተ ጋር እንዳለ እንድታውቁ ነው አለ። እሺ ጌታ የምስጋና ክብር ውሰድ አልኩት። ከዛ በኋላ ቃ አሁን እያሳደገ እያሳደገ እያሳደገ እያስተማረ ወሰደ ነው የሚል። ከዛ ምን ይሆናል። አሁን ያ ፈተናውን ጨርሼ ወጥቼ ምን ነው እሱን ይንገሩን። አሁን ይሄ ግርፋቱ እንዴት ነበረ? ግርፋቱ ከባድ ነው ብዙ ነው አልኩ እኮ እኔ አሁን በ በ በአንድ ቤት ለመግለጽ ከባድ ነው። አስተኝቶ ገረፍኩ አልኩ አልሞተስ ሞተ ብሎ እንደዚህ በግራቸው እንደዚህ ነው ቼክም ነው ያርጉ ሞቷል አሉ አይ አልሞተ እነሱ አለ ያሉ ከዛ ተዚለ እንተዚህ ይላሉ። አስነስቶ ባቦክሱሉ አዎ፣ ከዛ ነፍስ ከወጣች በኋላ ነው መልሶ ያገባው። እግዚአብሔር ክብር ምስጋና ለሱ ይሁን። ምን አሁን ይሰማል? ያያለ እሱ የሰራው ለሱ ክብር መዋል ብቻ ነው። ኤሌክትሪክም አስይዘው ትያቃለች። እሱ በኋላ ኮ ነው አው እሱ አው ከገረፉ በኋላ አሁን ኃይል ጸጋ፣ ደግሞ ትልቅ ጸጋ አለበሰኝ። ያ የተገረፍኩት ምክንያት ኃይል ጸጋ አለበሰ። አቶ አንደሮ ላይ ያለው ጸጋ አንትቶ ግጥ አርጎ አለበሰ። መስክር ዙር፣ እኔ ካንተ ጋር ነኝ ይላል። እሺ በእኔ ይዞ ዞርኩ እየመሰከርኩ ሲያለው፣ ረረረረረ እሱ ካልሞተ ወጣቶቹ እሱን አይቶ እንደሱ ይሆናሉ፣ መጀመሪያ እሱ መግደል አለብን ብሎ ተነሱ። አሁን እሺ፣ ምን እናደርግ አሁን? ይሄን ያህል ገርፈን ገርፈን ገርፈን አለቅ አልተው ብለዋል። ምን እናደርጋል? በቃ ምን እናደርግ ብሎ ሲመካከሩ ኃይል ጸጋ እግዚአብሔር አለበሰኝ፣ በዛው ጸጋ ደግሞ ያዞረኛል። አሁን ከአገር አገር ረረረረ የበለጠ ያቀጣጠላል። አሁን መግደል አለብን እንዴት እንግደለው? አለ ገባ። እንዴት እንግደለው ሲሉ ኮሬንቲ ያስጨብጠ እንገላለን አለ። እሺ ብሎ ተመዘጋቱ ሀያ የሆኑ ባለስልጣናት ከአውራጃ ወረዳ የተሰባሰቡ መጡና ምን አሉ ናግብ አሉ ገባሁ ከዚያ ውስጥ ምንድን ነው ያለ አዲስ ኪዳን ይዤ ነበር ይሄውን አልኩ ቁጭ አድርጓለ እሺ ልብስህን አውልቅ አሉ እንደ ጥሩ አለንጋ ይዘው የገረፉኝ ዛሬ በጥርሳቸው ሊገቡብኝ ነው አልኩ ነው አሰብኩት አንድ ትልቅ ጠረጴዛ አለ እሱ ላይ ወንበሮቹን ደረደሩና ውጣ አሉ እሺ እሱ ላይ ሂድ ወጣ አሉ ያንተ ኢየሱስ በመስቀል ላይ እንደ ተሰቅሎ ሞታል አይደለ ወይ አሉ አዎ አልኳቸው ልክ አንተን እንደ ጌታ አድርገ ሰቅለን ለመግደል ወስነናል፣ ምን ትላለህ ያለው። እዚህ ኮሪንቶስ ላይ ስንግድል ሰቅለን ለመግደል ወስነናል፣ ምን ትላለህ ያለው። ኧረ ይሄን እድል ማን ያገኛል? እግዚአብሔር ይመስገን አልኳቸው። ደግሞ እንዲህ ይላል። በስመ አብ በስመ አብ አሉ። ተነስቶ እንት ቆረጉት ቆረጉት፣ እሄ አሉ። እስቲ ቱ ያንተ ኢየሱስ ዛሬ እናያለን አሉ። እሺ ደማ ያለው አልኳቸው። ልክ ድምጽ መጣ ተሞ ከጌታ

ረጉጥ ረጉጥ ፈለ ረጉጥ። ተጫዋጩ ኮሪንቲው ሲመጣ እንደገና ትወጣለህ አሉ። እንዴ የኔ ስራ የኔ ጌታ ስራው የኔ መጠበቅ ነው፣ ሌላ ስራ የለውም። እሺ እንደገና ብታወጡ እንደገናም ያጠፋል። ይሄ የሰራው እራሱ ይጠፋል። መብራቱ ወዲያው ጠፋ እኮ ስድስት ወርት ፈጅቷል አሉ ከተማ ውስጥ ምኑ ኮሪንቲው ጠቅላላ

ጌታ አለ ፈረንጁ እኔ አሁን ሚሽኔሮቹ እንደዚህ አድርገው አሳዩ መልክ ስመን ነገረው ጻፈ አለ መስታወሻ ላይ ጻፈና ኢትዮጵያ ውስጥ ስትሄድ እሱ ጎን እንድትቆም አዝዤ አለው ታዘዘ አለ እሺ ጌታዬ ብሎ እጅ ሰጠ ፈረንጁ ሶስት ሆነው መጡ ሁለቱ ይከራክራሉ አንደኛው ዝም ብሎ ያዳምጣል ሀዊ ካንጌት ኤቫንጀሎች ታደሰ አሉ ክና ላይ ልክ ዱብ ብሎ ሲወርዱ ይሄን ደግሞ ፊታቸው ላይ ዱብ አደረገ። እርሶ ደግሞ እዛው ቦታ ደረሰ። እዛው እዛው አደረሰኝ። እርሶ ግን አያውቁም ምንም ነገር አናውቃቸው፣ አያውቁኝም፣ ግን እንዲህ አገናኛል። እንዲህ አገናኝቶ ሎርድ ራይት ይላል ሰውየው ያየ። ሰውየው ሀዊ ካንጌት አለ። ያኛው ሁለተኛው ሌት ቢቼክ ይላል ኖ ኖ ሎርድስ ራይት ይላል፣ ያየህን ሰውዬ እግዚአብሔር ራሱ ይሄው። ኤቫንጀሊስት ታደሴ አሉ ኔ ይጠይቁኛል፣ እርሶ እንደሚጠይቁት እንደሱ በሉኛ ዋዲው ሴይ ሲስ አልኳቸው፣ እኔ ነኝ ይሄው አልኳቸው። ከዛ ሎርድስ ራይት ይላል፣ ያየህን ሰውዬ እንደሱ ነው። መንፈስ ቅዱስ ደሞ እንዲይዝ እራሱ ነው ተቀበለው ይላል።